ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ አርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ረቡዕ የሞርስ ዜና እንሆ፣ ጀመረ። አርዕስተ ዜና ከአጃቢዎቼ ጋር ታጣቂዎች ግጭት ውስጥ ቢገቡ ኖሮ የሚፈጠረውን በእርግጠኝነት ለመናገር ከባድ ነው አሉ ከድንገተኛ ጥቃት የተረፉት ጌታቸው ረዳ። ለትግራይ ጊዜ አስተዳደር ተጨማሪ ስድስት ወር በፌዴራል መንግስት ካቢኔ የመራዘሙ አይቀሬ የመሆኑ ፍንጭ ተሰማ። በሸራ ላስቲክ ወይም ኬንዳ የተሸፈነ ከባድ የጦር መሳሪያ ተንቤን ዙሪያ በጅጅቃ የጭላ ወረዳ ገባ። ህወሀት በየማደያው ያለውን ነዳጅ በምሽት በበርሜል እየሞላ በማስጫን በታጣቂዎች አጀብ ወደ ኤርትራ እየወሰደ መሆኑ ተሰማ። ኦቪድ ሪል ስቴት መጋቢት 9 2017 ያዘጋጀው የእፍጣር ፕሮግራም ተካሄደ። ከውጭ በሱዳን ዘምዘሜ መጠለያ ካምፕ አቅራቢያ እየተደረገ ያለው ጦርነት በንጹሐን ላይ ጉዳት እያስከተለ ነው ሲል ተመድ ገለጸ። እስራኤል በጋዛ ሰርጥ በሐማስ ላይ ውጊያዋን በሙሉ ኃይል እጀምራለች አሉ ጠቅላይ ሚኒስትር በንያሚን ነታንያሁ። ፕሬዚደንት ቭላድሚር ፑቲን አስቸኳይ የተኩስ አቁም ስምምነትን አልቀበልም አሉ። የተወረዳቸው ቤተሰቦቻችን፣ እዮብ ደመቀ ከዜናው ፍፃሜ ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ በምክር ቤት አባላት ለሚቀርቡላቸው ጥያቄዎች ምላሽ ይሰጣሉ። ስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት የስራ ዘመን ሃያ አንደኛ መደበኛ ስብሰባውን ሐሙስ መጋቢት 11 ቀን 2017 ዓ ም ከጠዋቱ ሁለት ሰዓት ተኩል ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ያካሂዳል። በፌዴራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት የአፈጻጸም ሪፖርትን መነሻ በማድረግ ከምክር ቤት አባላት ለሚነሱ ጥያቄዎችና አስተያየቶች ጠቅላይ ሚኒስትሩ ምላሽና ማብራሪያ ይሰጣሉ። ሞርስ ነው የሚያዘጋጀው። ወንድም ኢዮብ ደመቀ ነው። ዳዳ ሞርስ ማለት ይቻላል። በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ የወጣው ደንብ ዛሬ ተግባራዊ መደረግ ተጀመረ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣው ደንብ ቁጥር 185 ህዝባር 2017 ተግባራዊ መደረግ መጀመሩን አስታውቋል። ቢሮው የአዲስ አበባ ከተማ አሁን ከደረሰችበት ኢኮኖሚያዊና ማህበረሰባዊ ለውጥ አንጻር የአብዛኛው ማህበረሰብ የስራ ባህል እና ፍላጎት በመለወጡ የንግድ ስራዎችንና አገልግሎቶችን በምሽት መከወን እየተለመደ የመጣውን ተግባር ወጥነትና ቀጣይነቱን ማረጋገጥ ማስፈለጉን ገልጿል። በዚህም መሠረት በከተማዋ በቀን ከሚሰጠው አገልግሎት በተጨማሪ በምሽት የንግድና አገልግሎት መስጫ ተቋማት አገልግሎት የሚሰጡበት ምቹ ሁኔታ መፍጠር አስፈላጊ ሆኖ በመገኘቱ ደንቡ ይወጣቸዋል ተብሏል። ይህ ደንብ ቀደም ብሎ የከተማ አስተዳደሩ ካቢኔ ያስተላለፈውን ውሳኔ ለማስፈጸም በመሆኑ ከዛሬ መጋቢት 10 ቀን 2017 ዓ ም ጀምሮ ሙሉ በሙሉ ተግባራዊ መደረግ ይጀምራል ተብሏል። በደንቡ የተካተቱት ዋና ዋና ጉዳዮች ማብራሪያ በሁሉም የሚዲያ አውታሮች አማካኝነት ማህበረሰቡ እንዲያውቃቸው እንደሚደረግና ደንቡን የማስተዋወቅ ስራ ይሰራል ሲሉ የቢሮ ኃላፊ ወይዘሮ ሀቢብ ሲራጅ የነገሩት ለአሃዱ ነው። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው። ወንድም ኢዮብ ደመቀ ነው። ዳዳ የሲዳማ አያንቶች በተፈጥሮ የቆጠራ ጥበብ ተመርተው የ2017 18 የሲዳማ ብሔር ዘመን መለወጫ ፊቼ ጨምባላላ በዓል የፊታችን መጋቢት 18ና 19 እንዲሆን ወስነዋል። የሲዳማ ክልል ባህልና ቱሪዝም ቢሮ የሲዳማ ብሔር ዘመን መለወጫ ፊቼ ጨምባላላ የፊታችን መጋቢት 18 እና 19 እንዲከበር የባህል አባቶች ወይም አያንቶች መወሰናቸውን የክልሉ ባህልና ቱሪዝም ቢሮ ምክትል ኃላፊ እና የባህል ዘርፍ ኃላፊ አቶ ዳዊት ዳንጊሶ ተናግረዋል። አቶ ዳዊት የሲዳማ ብሔር አያንቶች የበዓሉን ዕለት ለመቁረጥ ያለ ዘመናዊ የመቁጠሪያ ቀመር እርዳታ የጠፈር አካላትን ክስተት እየመረመሩ በጨረቃና በከዋክብት ዑደታዊ እንቅስቃሴ ላይ በመመስረት ጊዜን በማስላት ከቀደምት አበው ሲወርድ ሲዋረድ በመጣው ባህላዊ የዘመን መቁጠሪያ ቀመድ የፍቼ ጨምበላላን በዓል በየዓመቱ ያበስራሉ ብለዋል። በዓሉ በዓለም አቀፉ የትምህርት የሳይንስ እና የባህል ድርጅት ጥበቃ ተቋሚ ዩኔስኮ ከተመዘገበ አስረኛ ዓመቱ መሆኑን ያነሱት አቶ ዳዊት የተጣላት ታርቆ የተቀያየመን በይቅርታ የሚሻገርበት ልዩ ባህላዊ እሴቶችን ያቀፈው ይህ በዓል ከሀገር ውስጥ እና ከመላው ዓለም የሚመጡ የበዓሉ ታዳሚዎችን ጨምሮ ከአንድ ሚሊዮን በላይ ሕዝብ ይታደምበታል ተብሎ እንደሚጠበቅ ተናግረዋል። በዋዜማው መጋቢት 18 የፊት አራ እለት ሲሆን በታላላቅ እድሜ ቅደም ተከተል በሁሉ ቃይ የመሻገር ስርዓት እየተፈጸመ ቡርሳሚ እንደሚበላ በማግስቱ ፊቼ ጨንበላ ላይ በሶሬሳ ጉዱማ ላይ ይከበራል ሲሉ ምክትል ቢሮ ኃላፊው አቶ ዳዊት የነገሩት ለቲክቫህ ኢትዮጵያ ነው። ሞርስ ነው የሚያዘጋጀው። ወንድም እዮብ ደመቀ ነው። ዳዳዳ ሞርስ ማለት ይቻላል ኦቪድ ሪል ስቴት መጋቢት ዘጠኝ ቀን 2017 ዓ.ም ያዘጋጀው የኢፍጣር ፕሮግራም ተካሄደ። በኦቪድ ገላንጉራ ከተማ ያዘጋጀው የአፍጥር ፕሮግራም በተካሄደበት ወቅት የአፍጥር ፕሮግራሙ ሶስት ዓላማዎች እንዳሉት ገልጿል። የመጀመሪያው ከሙስሊም ወንድምህቶች ጋር ኢፍጣር ማካፈል፣ ሁለተኛው ደግሞ ኦቪድ ሪል ስቴት በኦቪድ ገላንጉራ ከተማ ከሚገነባው መንደሮች አንዱ የሆነውን የኦቪድ ነጃሽ መንደርን መገንባት መጀመሩን ማብሰር እንዲሁም ቤቶችን ለሚገዙ ደንበኞች የሸሪያውን ሕግ ለማስተግበር የሚያስችል ዳይሬክተር መዘጋጀቱን ለመግለጽ በመዘጋጀቱ ነው ሲሉ የኦቪድ ሪል ስቴት ማርኬቲንግ ማናጀር ወይዘሪት መቅደስ ቀደመ ተናግረዋል። ወይዘሪት መቅደስ አክለውም ኦቪድ ኢስላሚክ ፋይናንሽል ሲስተምን ወደ ተግባር ለማስገባት ከተለያዩ ባለሙያዎችና የሙስሊሙ ማህበረሰብ አባላት ጋር እየሰራን ነው ብለዋል። ከዚህ በተጨማሪም ኦቪድ ሪል ስቴት የሙስሊሙን ማህበረሰብ ማዕከል ያደረገውን መንደሩን ሲገነባ በውስጡ መስጂዶችና ሌሎችን መሰረታዊ ጉዳዮችን ለማካተት መታቀዱን ያመለከቱት ወይዘሪት መቅደስ በተለይም በዚህ ረመዳን ወር የኤድ ኤክስፖ ላይ በመሳተፍ ቤት ገዝተው መቶ ከመቶ ለሚከፍሉ፣ የአምስት ከመቶ እና ሀምሳ ከመቶ ለሚከፍሉት ደግሞ የሶስት ከመቶ ቅናሽ ለማድረግ አቅደናል ብለዋል። ኦቪድ ሪል ስቴት በሪል ስቴት ዘርፉ ላይ በርካታ ስራዎችን እያከናወነ ያለ ግዙፍ ካምፓኒ መሆኑ ይታወቃል። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው። ወንድም እዮብ ደመቀ ነው። ዳዳ ዳዳዳ ህወሀት በየማደያ ያለውን ነዳጅ በምሽት በበርሜል እየሞላ የሞላ በማስጫን በታጣቂዎች አጀብ ወደ ኤርትራ እየወሰደ መሆኑ ተሰማ። ይህ ብቻ አይደለም። በመቀሌ የመንግስት መስሪያ ቤት ለማዘጋት የህዋት አንጃ እየተዘጋጀ መሆኑን እና ለዚህ ደግሞ ዋነኛው ተዋናይ ኤጀንሲ ንግድን ሰደድን ዋና ኃላፊ የሆነው በእነም ሞንጀሪ ነው የተሾመው ውድ አዳ ለሚባል ሰው ተብሏል። እንደታመኑ ምንጮች ጥቆማ ይህ ዝግጅት በመንግስታዊ ተቋማት ውስጥ እየሰሩ ያሉ ሰራተኞች የጊዜያዊ መንግስቱን እና የብልጽግና ደጋፊ ናቸው በማለት ለስራ የሚጠቀሙባቸው ተሽከርካሪዎች ነዳጅ እንዳያገኙ እየተደረገ መሆኑን እንዲያውም ህወሓት በየማዳ ያለውን ነዳጅ በምሽት እያስጫነና እየጫነ በበርሜል ተደርጎ ቲዲስ በሚባለው የህወሓት ታጣቂ ታጅቦ ወደ ኤርትራ እየተወሰደ ነው ተብሏል። በአሁኑ ሰዓት በመቀሌ ያለው ማንኛውም ሸቀጣ ሸቀጥ ጤፍ፣ በርበሬ፣ ዘይት፣ ሌሎችም ሸቀጦች በአይሱዝ እየተጫነ በዛላአንበሳ፣ በራማ፣ በአዲነብሬ፣ በሽረ በኩል ባለው አዲስ ተሰርቶ በነበረው ጥርጊያ መንገድ ወደ ኤርትራ እየተጓጓዘ ነው ሲሉ ያስረዳሉ የሞርስ ዜና ምንጮች። አዲነብሪ ማለት ከሽረና አዲ ሀገራዊ መካከል የምትገኝ ቦታ መሆኗን የጠቆሙት የመረጃ ምንጮች በትግራይ ከፍተኛ የሆነ የኑሮ ውድነት ካለው የጦርነት ስጋት ጋር ተዳምሮ ነዋሪን ወደ ባሰ ችግር እያስገቡት መሆኑን እና የዋት ታጣቂዎች አዛዦች፣ እና የቦርኑ አመራሮች እንዲሁም ደጋፊዎቻቸው ሳይቀሩ ከምዣበበው ስጋት የሚተርፉ አይመስሉም ሲሉ የሁኔታውን አስከፊነትና የቦርኑን ጭካኔ አመላክተዋል። ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ በሸራ ላስቲክ ወይም ከንዳ የተሸፈነ ከባድ የጦር መሳሪያ ተንቤን ዙሪያ በጅጅጋ የቀጭላ ወረዳ መግባቱ ተሰማ። በያዝነው ሳምንት በመቀለ ከተማ በተለያዩ የነዳጅ ማከማቻዎች ውስጥ ያለውን ነዳጅ ስንቅና ገንዘብ ያስወጣው የእነ ደብረጽዮን ገብረ ሚካኤል ቡድንና ታጣቂ ትናንት መሸት ለዛሬ አጥቢያ ለሌቱን ተንቤን ዙሪያ በጅጅጋ ጫላ ለሊቶን ተምቤን ዙሪያ በጅጅቃ የጭላው ወረዳ ውስጥ በሚገኘው የገበሬዎች ማሰልጠኛ ውስጥ ከባድ የጦር መሳሪያና ተተኳሽ ከጭነት መኪኖች ላይ አውርዶ ማከማቸቱን የሞርስ ዜና ምንጮች ጠቁመዋል። በዚህ የገበሬዎች ማሰልጠኛ ካምፕ ከኤርትራ የመጡ የሰራዊት አባላት ያሽከረክሯቸው በነበሩት ከባድ ተሽከርካሪዎች የሸራ ላስቲክ ወይም ገንዳ የተሸፈነ ከባድ የጦር መሳሪያዎች እንዲራገፉ ተደርጓል ይላሉ የሞርስ ዜና ምንጮች። እንደ ሞርስ ዜና ምንጮች መረጃ የተራገፉትና ከጭነት በኋላ ሸራ ወይም ኬንዳ እንዲለብሱ ተደርገው ቡድኑ ባመናቸው ታጣቂዎች በጥብቅ እየተጠበቁ ነው ሲል አመልክቷል። በታምቤን ዙሪያ በበርላቀ ከጅጅቃ ምስራቅ አቅጣጫ በግሬደር መንገድ ተቆፍሮ እጅግ ብዛት ያለው ሚሳኤል እርሳሶችና ቁምብላዎች ዛሬ መጋቢት አስር ቀን ረፋዱ መጋዘን የገቡ መሆናቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ የታምቤን ህዝብ ለምን እኛ ዘንድ ሚሳኤል ይጠቅላሉ፣ ለምንስ እዚህ ያስቀምጣሉ? በማለቱ ሁኔታውንም በመቃወሙ እያለ የህዋት ቡድን አመራሮች ግን ነዋሪውን አስፈራርተው ሰላማዊ ነዋሪውን በከፍተኛ ስጋትና ፍርሃት ውስጥ እንዲወድቅ አድርገውታል መባሉም እየተነገረ ነው። ሞርስ ነው የሚያዘጋጀው። ወንድም እዮብ ደመቀ ነው። ዳዳ ዳዳዳ ዳ ጌታቸው ረዳ ብዙ ጊዜ መሐላ አይምሉም፣ ከማሉ ግን ጽዮን ማርያምን ይላል ሰው ማመስገንም ከፈለጉ የጽዮን ማርያምን ስም ያስቀድማሉ ይሏቸዋል በቅርበት እናውቃቸዋለን የሚሉ እርግጥ አሁንም ህይወታቸው የተረፈው ከሚጠብቋቸው አጃቢዎች ጋር ተደምሮ ቀናቸው በገዛ ወዳጆቻቸው እጅ ጠፋ ዘንድ የተጻፈው ቀን አልሆነም ነበርና ነው እንጂ ብዙ የግድያ ሀሳቦች ተጠንስሶላቸው እንደነበርም ቅርብ ነበር ነባይ ከሆኑ ወዳጆቻቸው አንደበት ይሰማል መቀሌ ውስጥ በቢሯቸው ወይም ከቢሮቸው ውጭ በሚያዘወትሩባቸው ቦታዎች ለመግደል የተጠነሰሰው ራሳቸው የገባቸውና ያወቁት አሉላ አባ ነጋ አየር ማረፊያ ነበር። ስለሆነው ሲያስረዱ የነደብረ ጽዮን ቡድን የሚመራው የታጣቂ አመራር እሳቸው ከፍተኛ የሰራዊት ኃላፊ የሚሉት "እንዴት ታሳልፉታላችሁ?" በሚል ደንፍቶ ፓትሮል ይዞ ኤርፖርት ደስ እንደመጣ በኋላ ሰማን ይላሉ። ካለፈው ሳምንት አንስቶ አዲስ አበባ የሚገኙት የትግራይ ጊዜ አስተዳደር ፕሬዚደንት ጌታቸው ረዳ ትግራይ በነበሩበት ሰዓት ደስ የማይሉ ነገሮች እንደነበሩ ነገር ግን እሳቸው ለደህንነታቸው የሚያሰጋ ምልክት አላየውም ነበር ይበሉ እንጂ ወደ አዲስ አበባ ለመምጣት መቀሌ አሉላ አባ ነጋ ኤርፖርት አስር ሰዓት ተኩል ሲሆን በደረሱበት ወቅት እሳቸው የማያውቁት ኬላ በታጣቂ አባላት ተዘርግቶ መንገድም ተዘግቶባቸው አስቆሙን ይላሉ። ሁኔታው ግራ ያጋባቸው ጌታቸው አጃቢዎቻቸውንም ስለሆነው ጠይቀው፣ ቀደም ሲል ካገኘኋቸው መረጃዎች አንፃር በዚህ ሂደት የተሳተፉት የሰራዊት አመራሮች ቀጣይ የእኔን እንቅስቃሴ መገደብ ፍላጎት እንደነበራቸው እሰማ ነበር። እንቅስቃሴ መገደቡ ምናልባት ቢሆን እንዳልገባ ይሁን አላውቅም። ብቻ ለማንኛውም ያኔ ወደ አዲስ አበባ ጉዞ በምናደርግበት ሰዓት አስር ሰዓት ተኩል መሰለኝ ኬላ እንደነበረ አላውቅም ኬላ ተደርጎ ነበር። እንግዲህ እኔ በአጀብ ነው የሚሄደው። ኬላ ሲያስቆሙ የኔ ጠባቂዎች የምን ኬላ ነው የሚል ጥያቄ አቀረቡ። አጃቢዎቼ የፕሬዚዳንቱ መኪና ነው ሲሏቸው፣ አይ ማጣራት እንፈልጋለን፣ እንደውላለን አሉ። ከዛኔ መስኮት ከፈትኩና፣ ማን ጋር ነው የምትደውሉት የኔን ጉዞ በሚመለከት ስል እዛ አካባቢ ሲያስተባብር የነበረው ወጣት የሰራዊት ኃላፊ ይመስለኛል። እኔን እንዳየ መከራከር አልፈለገም። መንገዱን ከፍተውልን ሄደ። ኤርፖርት ገባው አውሮፕላን በምንሳፈርበት ሰዓት እዚህ

ነበረ አውሮፕላን ውስጥ ከገባን በኋላ የገባን ነገር የዛ አካባቢ ይህን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ በሚል ደንፍቶ ፓትሮል ይዞ ኤርፖርት፣ ደስ እንደመጣ በኋላ ሰማን። እኔ ምንም ነው ትሳል አደረግኩትም። ፓትሮል ይዞ መምጣት ብቻ ሳይሆን የፌደራል ፖሊስ ለሚጠብቀው ኤርፖርት የፌዴራል ፖሊስ እንጥሶ መግባት አይችልም ወይ፣ ወደ ግጭት ይገባል። የኔም አጃቢዎች አሉ፣ ያን ወደ ግጭት ይገባል። ወደ ግጭት ከተገባ የሚፈጠረው ነገር እርግጠኛ መሆን አይቻልም። በቁጥር የኔ አጃቢዎች የሚ የሚበልጡ ይመስለኛል የኔ ጠባቂዎች ደስ የማይል ነገር እየተፈጠረ እንደሆነ ገምተዋል ግን መመለስ እና መሟገት አንችልም አውሮፕላኑ ተነሳ ሄደን አዲስ አበባ እንደገባን የነበረውን ሁኔታ ስናጣራ ኬላው ዝም ብሎ ተራ ኬላ እንዳልነበር እዛ አካባቢ ያሉ የጦር ኃላፊዎች ብቻቸውን ያደረጉትም አልነበረም ከበላይ በተሰጠ ትእዛዝ ነው ኬላ የተደረገ ያ ፓትሮል ይዞ የመጣው የሰራዊት ኃላፊ የአየር መንገድ አቪሽን አባል ጋር ደውሎ እሱ ብቻ ነው ወይስ ሌሎችን ይዞ ነው እየወጣ ያለው የሚል ጥያቄ ሁሉ እንደጠየቀው አውቄያለሁ። ከዛ በኋላ ያወቅኳቸውን መረጃዎች ግምት ውስጥ በማስገባት ምናልባት ጫን ያለ ስራ ለመስራት ፍላጎት እንደነበራቸው እንዲህ ያለው ኃላፊነት የጎደለው ተግባር ምንም ነገር ባይፈጠር ጭምር እጅግ እጅግ አደገኛና ተቀባይነት የሌለው ተግባር እንደሆነ ብቻ ነው የማውቀው። ከዛ እስከወጣሁበት አውሮፕላን ላይ እስከተሳፈርን ድረስ ኬላውን ጭምር አይቼ ይህን ያክል ሕይወቴን አደጋ ላይ የሚጥል ነው ሳይሆን ምናልባት የተለዩ እንቅስቃሴዎች ይኖራሉ፣ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ። ከወጣ በኋላ የእነሱ ደጋፊዎች የሆኑ ስለ ማምለጤ በተደጋጋሚ ሲያወሩ ስሰማ ግን ምናልባትም አምልጭ መምጣቴ ማምለጤ ነው የገባኝ። ሀሳቤ የማምለጥ የነበር ባይሆንም ደጋፊዎቻቸውና እነሱ የሚከፍሏቸው የሚዲያ ተቋማት ስለ ማምለጤ ሲያወሩ ምናልባትም ይዘውት የነበረ እቅድ መክሸፉን ራሳቸው ናቸው እያጋለጡ ያሉት እንጂ እስከዛ ድረስ የማውቀው አልነበርም፣ በማለት የገጠማቸውና የተረፉበትን አጋጣሚ ተናግረዋል። ሞርስ የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድ ድድዳ ድድድ ዳድ ድድዳ ሞርስ ማለት ይችላል። ከሰሞኑ በማህበራዊ ሚዲያ ላይ የፌዴራል መንግስት አቶ ጌታቸው ረዳን አንስቶ ሌተናል ጄኔራል ታደሰ ወረደ ፕሬዚዳንት ለማድረግ ስምምነት ላይ ደርሷል የሚል መረጃ ሲሰራጭ ነበር። በዚህ ጉዳይ ላይ ቃላቸውን የሰጡት አቶ ጌታቸው እኔ የማውቀው ምንም የተደረሰበት ስምምነት የለም ብለዋል። ጊዜ አስተዳደሩ ሁለት ዓመት ሞልቶታል። በተቋቋመበት ደንብ መሰረት ሌላ ተጨማሪ ስድስት ወር በፌዴራል መንግስት ካቢኔ መራዘም ይኖርበታል ብለዋል። ባለፉ ሳምንት ወደ አዲስ አበባ የመጡት ጌታቸው በቀጥታ ከዚህ ጉዳይ ጋር ባይሆንም አጠቃላይ ከጊዜ አስተዳደሩ ስራዎች ጋር በተያያዘ ስለማራዘም ጭምር ጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄዎች ስለነበራቸው ተገናኝተው አጭር ውይይት ማድረጋቸውን ጠቁመዋል። ከጠቅላይ ሚኒስትሩ ጋር ውይይት ያደረግኩት ብቻዬን ነው። ባደረግነው ውይይት የሁለት ዓመት ስድስት ወር ምር እስከ ምርጫም ሊሆን ይችላል አላውቅም። የፌዴራል መንግስት አዋጅ ላይ የሚመሰረት ነው የሚሆነው መራዘም እንደሚኖርበት ጊዜ አስተዳደሩ ቀጣይነት እንዲኖረው ፈቃደኝነት እንዳለ የሁለት ዓመት ጉዞን በዝርዝር አይቶ ቀጣይ አቅጣጫዎችን በሚ ቀጣይ አቅጣጫዎችን በሚመለከት ለውጥ ያስፈልግ እንደሆነ ለውጥ የሚደረግበት በአንድ ወይም በሌላ መንገድ የትግራይ ጊዜ አስተዳደር ያልሰራቸውን ስራዎች ማጠናቀቅ የሚችልበት ተጨማሪ እድሜ በሚያገኝበት ጉዳይ ላይ እኔ ባለሁበት እንደሚመከር ነው የማውቀው ሲሉ ተደምጠዋል። ከዛ በኋላ ጠቅላይ ሚኒስትሩ የቲፒኤልኤፍ ጉባኤ አድርጌያለሁ የሚለውን ወኪል ወገን እንዳገኙ አውቃለሁ። ባገኙበትም ወቅት ተመሳሳይ መልእክት እንዳስተላለፉ የሚገባኝ ብለዋል። ከዚህ ውጭ ገሌ ይሁን ገሌ አይሁን በሚል ጉዳይ ላይ እስካሁን በበኩሌ የሰማሁት ነገር የለም። ይሄ ሂደት በድብቅ የሚደረግ ስላልሆነ እንደሚወራው ገሌ ገሌ የሚባል ነገር ካለ ያው በይፋ እስከምሰማው ጠብቃለሁ። እንዲህ ያለው ነገር ረስም ሊሆን የማይገባው ነበር። ገሌ ሆኗል፣ ገሌ ተሾሟል ከተባለ ይሾማል ማለት ነው። እኔ እስካሁን ከጠቅላይ እኔ እስካሁን ከጠቅላይ ሚኒስትሩ ጋር ያደረኩት አጭር ውይይት ከዚህ ጋር የተያዘ ነው። የማራዘው ጉዳይ የህግ ስርዓት ያስፈልገዋል። እስከዚያው የጊዜያዊ አስተዳደሩ ፕሬዚደንት እኔው ነኝ ብለዋል። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው። ወንድም እዮብ ደመቀ ነው። ዳዳ ዳዳዳ የተወደዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ አርብ ወደ እናንተ የሚደርሰው የሞርሱ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጉ። ወደ ውጭ ዜና አልፋለሁ። ሱዳን፣ በሱዳን ዘምዘም የመጠለያ ካምፕ አቅራቢያ እየተደረገ ያለው ጦርነት በንጹሐን ላይ ጉዳት እያስከተለ ነው ሲል ተመድ ገለጸ። በሱዳን የቀጠለው የመንግስት ጦርና የፈጥኖ ደራሻሪ ጦርነት በዘምዘም መጠለያ ካምፕ አካባቢ መደረጉ አደገኛ እንደሆነ የተባበሩት መንግስታት ድርጅት ቃል አቀባይ ፍርሃን ተናግረዋል ቃል አቀባዩ የሱዳን ጦር ዘምዘም የመጠለያ ካምፕ አካባቢ ከበባ ማድረጉ በህይወት ለመትረፍ እየታገሉ ያሉ በመቶ ሺዎች የሚቆጠሩ ተፈናቂያዎችን ስቃይ እያባባሰ ነው ብለዋል መጠለያ ካምፑና በኤልፋሸር ከተማ መሀል ያለው መስመር ላይ በታጣቂዎች የሚደረገው የተኩስ ለውጥ እንደቀጠለና ጉዳቶችም እየደረሱ ነው ሲሉ ቃል አቀባዩ ተናግረዋል እስካሁን በሱዳን የእርስ በርስ ጦርነት ከ20 ሺህ በላይ ሰዎች ህይወታቸውን ሲያጡ በሚሊዮኖች ደግሞ መፈናቀላቸውን የአናዶሉ ዘገባ ያመለክታል ሞርስ ነው የሚያዘጋጀው። ወንድም እዮብ ደመቀ ነው ዳዳ ሞርስ ማለት ይችል። እስራኤል በጋዛ ሰርጥ በሐማስ ላይ ውጊያዋን በሙሉ ኃይል ጀምራለች አሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ። ከአራት መቶ በላይ ፍልስጤማውያን መገደላቸው ሪፖርት የተደረገበትን የጋዛ ጥቃት ገና የመጀመሪያው ነው ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ እስራኤል በጋዛ ሰርጥ በሐማስ ላይ ውጊያዋን በሙሉ ኃይል እጀምራለች ሲሉ አስጠንቅቀዋል። ጥቃት ጥር ወር ላይ ከተደረሰው የጋዛ የተኩስ አቁም ስምምነት በኋላ እስራኤል የፈጸመችው ከባዱ የአየር ጥቃት ነው የተባለ ሲሆን ጥቃቱ በተፈጸመበት ወቅት በርካቶች ለረመዷን ጾም የቀኑን የመጨረሻ ምግባቸውን እየበሉ እንደነበር የዓይን እማኞች ተናግረዋል። በቦታው አስከሬኖች ወደ አድቀው የቆሰሉ ሰዎች ሕክምና ለማግኘት እየተማጸኑ፣ እንዲሁም እሳት ተቀጣጥሮ የነበረ ሲሆን ድርጊቱም አሰቃቂ ተብሎነታል። ነታንያሁ ታዲያ በቪዲዮ ባስተላለፉት መልእክት ድርድሩ የሚቀጥለው በእሳት ውስጥ ብቻ ነው ይህም ገና ጀመር ነው ሲሉ አስጠንቅቀዋል። የጠቅላይ ሚኒስትሩ አስተያየት የተሰማው የእስራኤል ጦር በጋዛ የሐማስ ይዞታዎች ናቸው በሚል ከፍተኛ የአየር ጥቃት ከከፈተ በኋላ ነው። የጋዛ የጤና ሚኒስቴር በዚህ ጥቃት ከአራት መቶ በላይ ሰዎች መገደላቸውን እንዲሁም በመቶች የሚቆጠሩ መቁሰላቸውን አስታውቋል። የተኩስ አቁሙ አሸማጋይ የሆነችው ግብፅ ይህን የእስራኤል ጥቃት በጽኑ አውዛለች። ሞርስ ለሰራዊቱ የጀርባ አጥንት ነች። ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም እዮብ ደመቀ ነው። ዳዳ ዳዳዳ የሩሲያው ፕሬዚደንት ቨላዲሚር ፑቲን አስቸኳይ የተኩስ አቁም ስምምነትን አልቀበልም አሉ። በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ያሉት ፑቲን ነገር ግን አሉ፣ ነገር ግን የዩክሬንን ኃይል ማመንጫዎችን አይመቱም ሲሉ ቃል ገብተዋል። ፑቲን ይህን ያሉት ከአሜሪካ አቻቸው ዶናልድ ትራምፕ ጋር ካደረጉት አንድ ሰዓት ከ30 ደቂቃ የፈጀ የስልክ ልውውጥ በኋላ ነው። የሩሲያው መሪ ለአንድ ወር የሚቆይ የተባለውን ሁሉን አቀፍ የተኩስ አቁም ስምምነት ውድቅ አድርገውታል። ይህ የተኩስ አቁም ስምምነት በቅርቡ የአሜሪካና የዩክሬን ባለስልጣናት በሳዑዲ አረቢያ ያረቀቁት ሲሆን ፑቲን እንዳሉት ይህ ሁሉን አቀፍ የተኩስ አቁም ሊሰራ የሚችለው የውጭ ኃይሎች ለዩክሬን የሚያደርጉት የመሳሪያና የመረጃ አቅርቦትን ካቆሙ ብቻ ነው ባይ ናቸው። የዩክሬን አጋር የሆኑ አውሮፓውያኑ ሀገራት ከዚህ ቀደም ይህን የፑቲን ቅድመ ሁኔታ እንደማይቀበሉት አስታውቀው ነበር። በሳዑዲ መዲና ጅዳ በዩክሬን ላይ ጉዳይ በስዑዲ መዲና ጅዳ በዩክሬን ጉዳይ የሚደረገው ንግግር እንደሚቀጥል በመካከለኛው ምስራቅ የአሜሪካ ልዑክ የሆኑት ስቲቭ ዊትኮፍ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ ከፑቲን ጋር የነበራቸው የስልክ ልውውጥ በጣም መልካምና ውጤታማ እንደነበር ጽፈው፣ ለጊዜው የኃይል ማመንጫዎች ላይ ጥቃት እንዳይሰነዘር ከስምምነት እንደተደረሰ በቀጣይ ደግሞ የተኩስ አቁም ስምምነት ለማድረግ ውይይቱ እንደሚቀጥል ጽፈዋል። 80 በመቶ የሚሆኑት የዩክሬን የኃይል ማመንጫ መሰረተ ልማቶች በሩሲያ የቦምብ ጥቃቶች መውደማቸው ዘለን ዘለንስኪ ባለፈው መስከረም ወር መናገራቸው ይታወሳል። ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው ዳዳ ሞርስ ማለት ትን ማጥረፍ ችሏል። አርቲስት መራዊ ስጦት በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙ አንጋፋ ሙዚቀኞች መካከል አንዱ መሆኑ ይነገርለታል። ከሃምሳ አምስት ዓመታት በላይ በቆየበት የሙዚቃ ህይወቱ በድምፃዊነት በክላርኔት ና አልቶ ሳክስ የሙዚቃ መሳሪያ ተጫዋችነት በሙዚቃ ግጥምና ዜማ ደራሲነት እንዲሁም በአቀናባሪነት እና ሌሎች ዘርፎችም አገልገሉ ይታወሳል። ለአርቲስት መራይ ስጦት ቤተሰቦች እና ወዳጅ ዘመዶች እንዲሁም አድናቂዎች በሙሉ መጽናናትን ይመኛል የሞርስ ኮሚኒኬሽን። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ የተወደዳቸው የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁ እናመሰግናለን። አርእስተ ዜናውን በድጋሚ እናስታውሳችሁ ከአጃቢዎች ጋር ታጣቂዎች ግጭት ውስጥ ቢገቡ ኖሮ ከባድ ነበር ሲሉ በድንገት ሊቃጣባቸው ስለነበረው ጥቃት ጌታቸው ረዳ መናገራቸው ለትግራይ ጊዜያዊ አስተዳደር ተጨማሪ ስድስት ወር በፌዴራል መንግስት ካቢኔ የመራዘሙ አይቀሬ የመሆኑ ፍንጭ መሰማቱ። በሸራ ላስቲክ ወይም ክንዳ የተሸፈነ ከባድ የጦር መሳሪያ ተንቤን ዙሪያ በዚጅቃ የጭላ ወረዳ መግባቱ። ህወሓት በየማዳያ ያለውን ነዳጅ በመሸት በበርሜል እየሞላ በማስጫን በታጣቂዎች አጀብ ወደ ኤርትራ እየወሰደ መሆኑ። ኮቪድ ሪልስቴት መጋቢት 9 2017 ያዘጋጀው የኢፍጣር ፕሮግራም መካሄዱ። ከአገር ውስጥ፣ ከውጭ ደግሞ በሱዳን ዘምዘም የመጠለያ ካምፕ አቅራቢያ እየተደረገ ያለው ጦርነት በንጹሐን ላይ ጉዳት እያስከተለ ነው ሲል ተመድ መግለጹ፣ ጠቅላይ ሚኒስትር በንያሚን ነታንያሁ እስራኤል በጋዛ ሰርጥ በሐማስ ላይ ውጊያዋን በሙሉ ኃይል እጀምራለች ማለታቸው፣ ፕሬዚደንት ቭላዲሚር ፑቲን አስቸኳይ የተኩስ አቁም ስምምነትን አልቀበልም ማለታቸውን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር ዮብ ደመቀ አብሬያችሁ ነበር። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ የነበረው የዕለተ ረቡዕ የሞርስ ዜና እስካሁኑ ነበር። የፊታችን ዓርብ በዚህ ሰዓት የሞርስ ዜና ይጠብቃቸዋል። እስከዚያው ድረስ ጤና ይስጥልን።